ከ2500 ዓመታት በፊት በግሪክ አንድ ትንሽ መተላለፊያ ላይ ታሪክ የማይረሳው አንድ ገድል ተፈጸመ። በአንድ በኩል በዓለም ላይ ታይቶ የማይታወቅ ግዙፍ ጦር፣ በመቶ ሺዎች የሚቆጠር ወታደር የያዘ በንጉሠ ነገሥት የሚመራ በሌላ በኩል ደግሞ ጥቂት ሺህ የግሪክ ተዋጊዎች በልባቸው ግን ሦስት መቶ የማይበገሩ ስፓርታውያን ነበሩ። ይህ ጥቂቶች ከብዙዎች ጋር ያደረጉት የሞት ሽረት ትግል ነው። ይህ ለነጻነት የተከፈለውን የመጨረሻ ዋጋ የሚያሳይ ታሪክ ነው። ይህ የንጉሥ ሊዮኒዳስና የሦስት መቶ ጀግኖቹ አፈ ታሪክ ነው። ነገር ግን ከሆሊውድ ፊልሞችና ከአፈ ታሪኮች ባሻገር ያለው እውነተኛ ታሪክ ምንድን ነው? እነዚህ ስፓርታውያን ነማን ነበሩ? ለምን ነበር የተዋጉት? የሶስት ቀን ተጋድሏቸውስ እንዴት የዓለምን ታሪክ ቀየረ? ሰላም ጤና ይስጥልን። ውዲያው ዩቲዩብ ቻናል ቤተሰቦች እንኳን ወደ ቻናሉ በደህና መጡ። በዛሬ ቪዲዮአችን ወደ ጥንታዊቷ ግሪክ ወስደናችሁ በቴርሞፒሌ መተላለፊያ ላይ የተካሄደውን ዝነኛ ውጊያና የ300ዎቹ ስፓርታውያንን እውነተኛ ታሪክ እንመለከታለን። ፊልሞች ያላሳዩንን የታሪክ መጽሐፍት የደበቁንን ዝርዝር እንመለከታለን። እስከ ቪዲዮአችን መጨረሻ ድረስ አብራችሁን ቆዩ። ምክንያቱም ይህ የጀግንነት ታሪክ እርሶ ከሚያስቡት በላይ ጥልቅና አስተማሪ ነው። ንስ እስ ስፓርታ ታሪካችን የሚጀምረው ከክርስቶስ ልደት በፊት በአምስተኛው ክፍለ ዘመን ነው። በወቅቱ የነበረው የፋርስ ግዛት በንጉሰ ነገሥት ቀዳማዊ ዘረክሲስ የሚመራና ከህንድ እስከ ግብፅ የተዘረጋ የዓለማችን ኃያል መንግሥት ነበር። ዘረክሲስ አንድ ታላቅ ዓላማ ነበረው፣ አባቱ ዳሪዎስ ያልቻለውን ትንሿንና የተበታተነችውን ግሪክ ሙሉ በሙሉ መቆጣጠር። ዘረክሲስ ሲያሰባስበው ጦር በታሪክ ታይቶ የማይታወቅ ነበር። የጥንት ታሪክ ጸሐፊው ሄሮዶተስ እንደሚለው ጦሩ ከ1.7 ሚሊዮን በላይ ወታደሮችን የያዘ ነበር። ዘመናዊ ታሪክ ምሁራን ይህ ቁጥር የተጋነነ እንደሆነ ቢያምኑ፣ የፋርስ ጦር ከ150 እስከ 250 ሺህ የሚደርስ በወቅቱ መመዘኛ እጅግ ግዙፍ እንደነበር ይስማማሉ። ይህም ጦር ግሪክን ለማጥለቅለቅ በቂ ነበር። የግሪክ ከተማ ግዛቶች እንደ አቴንስ፣ ስፓርታ፣ ኮሪንትና ሌሎች በዚህ ግዙፍ ስጋት ፊት ለፊት ተጋፈጡ። ብዙዎቹ በፍርሃት ለፋርስ እጃቸውን ሲሰጡ፣ ጥቂቶች ግን ለመዋጋት ወሰኑ። ከእነዚህ ማዕከል ግንባር ቀደም የነበረችው ስፓርታ ነበረች። የስፓርታን ጀግንነት ለመረዳት ባህላቸውን መረዳት የግድ ነው። ስፓርታ እንደ ሌሎች የግሪክ ከተሞች አልነበረችም። ከተማዋ በሙሉ አንድ ትልቅ የወታደር ማሰልጠኛ ካም ትመስል ነበር። ሕይወታቸው በሙሉ ለጦርነትና ለከተማ ክብር ያደረ ነበር። አጎኔ አንድ ስፓርታዊ ወንድ ላይ ሰባት ዓመት ሲሞላው ከቤተሰቡ ተለይቶ አጎኔ ወደሚባል ጨካኝና አድካሚ ወታደራዊ ሥልጠና ይገባል። በዚህም ስልጠና ሕመምን ረሃብን፣ ቅዝቃዜንና ድካምን መቋቋምን ይማራል። ደካማነት እንደ ትልቅ ነውር ይቆጠር ነበር። የፈላንክስ አደራደር። የስፓርታውያን የውጊያ ጥበብ የሚታወቀው ፋላንክስ በሚባለው አደራደር ነው። ወታደሮቹ በትከሻ ለትከሻ ተሰልፈው ትላልቅ ጋሻዎቻቸውን በማያያዝ የማይንቀሳቀስ ግድግዳ ይፈጥራሉ። ረጅም ጦራቸውን በጋሻቸው መካከል በማውጣት ጠላትን ያረዳሉ። ይህ አደራደር በጠባብ ቦታ ላይ ለማለፍ እጅግ ከባድ ነበር። የስፓርታ ሴቶች። የስፓርታ ሴቶች ጠንካራ ነበሩ። ጠንካራ እና ጤናማ ልጆችን መውለድ እንደ ዋና ተግባራቸው ይቆጠር ነበር። ለባሎቻቸውና ለልጆቻቸው ጋሻቸውን ሲሰጡ በጋሻህ ተመለስ ወይም በጋሻህ ላይ ተመለስ ይሏቸው ነበር። በጦርነት መሸሽም ትልቅ ውርደት ነበር። በዚህ ባህል ውስጥ ያደገው ንጉሥ ሊዮኒዳስ ከሶስት መቶ የግል ጠባቂዎቹ ጋር ይህንን ግዙፍ የፋርስ ጦር ለመቅጠም ተነሳ። የግሪክ ጦር መሪዎች የፋርስን ጦር ለመግጠም ምርጡ ቦታ ቴርሞፒሌ እንደሆነ ተስማሙ። ቴርሞፒሌ ማለት ትኩስ በሮች ማለት ሲሆን በአንድ በኩል ተራራ፣ በሌላ በኩል ባህር ያለበት በጣም ጠባብ መተላለፊያ ነበር። ይህ ቦታ የፋርስ ጦር ግዙፍ ቁጥር ያለውን ጥቅም የሚቀንስና የግሪኮችን የፋላንክስ አደራደር ውጤታማ እንዲሆን የሚያደርግ ነበር። እዚህ ላይ አንድ ትልቅ ነገር ማስተካከል ይኖርብናል። በውጊያው የተሳተፉት 300 ስፓርታውያን ብቻ አልነበሩም። ንጉሥ ሊዮኒዳስ ሶስት መቶ ስፓርታውያንን ሲመራ ከሌሎች የግሪክ ከተሞች የተውጣጡ በድምሩ ከ5000 እስከ 7000 የሚደርሱ ወታደሮች አብረውት ነበሩ። ሶስት መቶ ዎቹ የስፓርታ ጦር ልብና የአመራር አጥንት ነበሩ። ዘረክሲስ ይህችን ትንሽ ጦር ሲያይ ሳቀ። በቀላሉ ጠራርጎ እንደሚያልፍም አስቦ ነበር። የመጀመሪያውን የሜዶን ጦር ላከ። ነገር ግን በጠባቡ መተላለፊያ ላይ በተሰለፈው የግሪክ ፍላንክስ ፊት ረገፉ። ከዚያም ዘረክሲስ ምርጥና የማይሞተው የሚባሉትን አስር ሺህ ጦረኞቹን ላከ። እነሱም እንደዚሁ በግሪኮች ጀግንነትና በቦታው ጠባብነት ተመትተው በከፍተኛ ኪሳራ አፈገፈጉ። ለሁለት ቀናት ሙሉ ግሪኮች በጀግንነት ተዋግተው የፋርስን ጦር ገደሉ። ዘረክሲስ በተስፋ መቁረጥ አፋፍ ላይ ሳለ አንድ ያልተጠበቀ ነገር ተፈጠረ። ኤፊያልቴስ የተባለ አንድ የአካባቢው የግሪክ ከሃዲ ገንዘብና ሽልማትን ፈልጎ ወደ ዘለክሲስ ቀረበ። የግሪኮቹን ጀርባ የሚያስጠቃ አንድ ሚስጥራዊ የተራራ ላይ መንገድ አሳየው። ይህ ክህደት የውጊያው ነጣፍን ቀየረው። ሊዮኒዳስ የፋርስ ጦር ከጀርባው እየመጣ መሆኑን ሲያውቅ ፈጣን ውሳኔ ወሰነ። አብዛኛው የግሪክ ጦር እንዲያፈገፍግና ለቀጣዩ ጦርነት እንዲዘጋጅ አዘዘ። ይህንን የሚያደረገው የግሪክ ጦር ሙሉ በሙሉ እንዳይጠፋና የጀግንነታቸው ታሪክ ተርፎ ለሌሎች መነሳሳት እንዲሆን ነበር። ነገር ግን ሊዮኒዳስ እና 300 ዎቹ ስፓርታውያን አላፈገፈጉም። መሸሽ በባህላቸው ትልቁ ውርደት ነበርና ከእርሱ ጋር በፈቃዳቸው ለመሞት የወሰኑ ሰባት መቶ የቴስፒያ ጀግኖችና አራት መቶ የቴባን ወታደሮች ጠሩ። በሶስተኛው ቀን እነዚህ ጥቂት ጀግኖች ከፊትም ከኋላም በፋርስ ጦር ተከበቡ። ነገር ግን እጅ አልሰጡም። እስከ መጨረሻው ሕይወት እስትንፋሳቸው ድረስ በጀግንነት ተዋጉ። ጦራቸው ሲሰበር በሰይፋቸው፣ ሰይፋቸው ሲሰበር በእጃቸውና በጥርሳቸው ተዋግተው ሁሉም በክብር ወደቁ። ንጉሥ ሊዮኒዳስም ከወታደሮቹ ጋር በጦር ሜዳ ወደቀ። በወታደራዊ እይታ የቴርሞፒሌ ውጊያ ለግሪኮች ሽንፈት ነበር። የፋርስ ጦር መተላለፊያውን አልፎ አቴንስን አቃጠለ። ነገር ግን በስትራቴጂ እና በሞራል ደረጃ ይህ ውጊያ ለግሪኮች ታላቅ ድል ነበር። ጊዜ ገዛ የሶስቱ ቀን ተጋርሎ የአቴንስን የባሕር ኃይል ለቀጣዩ ወሳኝ የሳላሚስ የባሕር ላይ ጦርነት እንዲዘጋጅ ወሳኝ ጊዜ ሰጠው። መነሳሳት የሊዮኒዳስ እና የሶስት መቶቹ ጀግንነትና መስዋዕትነት በመላው ግሪክ እንደሰደድ እሳት ተሰራጨ። የተበታተኑትን የግሪክ ከተሞች አንዳደረገ ፍርሃትን አስወግዶ የድል መንፈስን አነሳሳ። ሶስት መቶቹ ጀግኖች ይህን ያህል ማድረግ ከቻሉ ሁላችንም አንድ ላይ ሆነን ምን ልናደርግ እንችላለን? የሚል መንፈስ ፈጠረ። የመጨረሻው ድል። በዚህም መነሳሳት የተባበረው የግሪክ ጦር በሳላሚስና በቀጣይ ዓመት በፕላቲያ በተደረጉ ጦርነቶች የፋርስን ጦር ድል በማድረግ ከግሪክ ምድር ለአንዴና ለመጨረሻ ጊዜ አስወጣው። በቴርሞፒሌ የጦር ሜዳ ላይ ለወደቁ ጀግኖች መታሰቢያ አንድ ሐውልት ቆመ። በላዩም ላይ እንዲህ የሚል የማይረሳ ጽሁፍ ሰፈረ። አላፊ አግዳሚ ሆይ ለስፓርታ ሄደ ነገር ሕጋቸውን አክብረን እዚህ እንደወደቀን የሶስት መቶዎቹ ታሪክ የቁጥር ብዛት ሳይሆን የልብ ጀግንነት፣ የዓላማ ጽናትና ለነጻነት የሚከፈል መሥዋዕትነት ምን ያህል ኃይል እንዳለው የሚያሳይ ዘላለማዊ ምሳሌ ነው። ይህ ታሪክ በጨቋኝ ሥርዓት ፊት በጀግንነት ስለመቆም እስከ ዛሬ ድረስ በዓለም ዙሪያ ለሚገኙ የነጻነት ታጋዮች መነሳሳትን ይፈጥራል። ተመልካዮቻችን ስለዚህ የጀግንነት ታሪክ ያላችሁን ሐሳብና ስሜት በኮመንት መስጫው ላይ ያካፍሉን። ቪዲዮን ከወደዳችሁት ላይክና ሼር እንዲሁም ቻናሉን ሰብስክራይብ ካላረጉ ሰብስክራይብ ማድረጎን አይዘንጉ። በቀጣይም በሌላ ቪዲዮ እስከነገናኝ ድረስ መልካሙን ሁሉ ተመኘን። ቻው።